ጤና ይስጥልኝ የተከበራችሁና የተወዳቸው የኢትዮ ኒውስ ቤተሰቦች፣ የለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስገመት ጀምረናል። በቅድሚያ ማርስ ዜናዎችን ነግራቸኋለውም ኢትዮ ኒውስን ሰብስክራይብ በማድረግ እንዲሁም ም ቪዲዮ ላይ ከማድረግ አብሯችን ቆዩም። የብልጽግና መንግስት የባህር በር ጥያቄ ጉዳይ በተጀመረበት ግለት እንዲቀጥል መመሪያ ሰጥቻለሁ አለ። ዛሬ ስብሰባ አድርጓል የተባለው የአገዛዙ የጸጥታ ምክር ቤት እንዳስታወቀው ከሆነም የኢትዮጵያ የባህር በር የማግኘት መብት ለማስከበር የሚያደርገውን እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ አስቀምጫሉ ብሏል። በዚህ እና በሌሎች ጉዳዮች ላይ የወጣውን መግለጫ በተመለከተ ዝርዝር ሪፖርት አዘጋጅተናል። አገዛዙ ከወራት በፊት የፋኖ አመራሩን የመንግስትን የሰላም ጥሪ ተቀብሎ ገባ በሚል ከፍተኛ ሚዲያ ፕሮፓጋንዳ ስራ የሰራበት ግለሰብ እንደገደለ የኢትዮኒሲዮ መረጃ ምንጮች ተናገሩም። በአማራ ክልል ዛሬም በተለያዩ አካባቢዎች ውጊያ ሲቀጥል፣ በአገዛዙ በበኩሉ በክልሉ የሀገራዊ ምክር አጀንዳ ማሰባሰብ ስራ ያንቀጥያለው ሲል አስታውቋል። ተጨማሪ አለን። የመንግስታቱ ድርጅት 163 ሺህ ኢትዮጵያውያን በጎረቤት ሀገራት ተሰደው እንደሚኖሩ አስታወቀም። በኤርትራ ኢትዮጵያውያን ይኖራሉ የተባሉ ሲሆን ቁጥራቸውም 15 ነው ተብሏል። አገዛዙ በተለያዩ ጊዜያት በሚያርስባቸው ጫና የተነሳ ዜጎች ሀገሪቱን ጥሎ የሚሰደዱ ሲሆን በጎረቤት ሀገራቶች የሚገኙ ዜጎች 163 ሺህ ደርሰዋል ያለው የተባበሩት መንግስታት ድርጅት ሪፖርት ነው። በዝርዝር እናያለን። አሜሪካ ሌተራል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ መመረጣቸው የፕሪቶሪያውን ስምምነት ለመፈጸም ያስችላል አለች። በኢትዮጵያም የአሜሪካ አምባሳደር ኤርቪን ማሲንጋም ሌተራል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆኖ መመረጣቸው የፕሪቶሪያውን ስምምነት ቢያግም እንዲያረጋግጥና ለትግራይና ለኢትዮጵያ ፍላጎቶች ምላሽ ለመስጠት ያስችላል ሲል ተናግሯል። በዝርዝር ነው። በአማራ ክልል ሰሜንእና ደቡብ ወሎ ዞኖች በሺዎች የሚቆጠሩ ተፈናቃዮች ከፍተኛ የመጠለያ ችግር ገጥሟቸዋል አለ ዓለም አቀፍ ሪፖርት። በዚህ በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ አምስት መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15000 የሚጠጉ ዜጎች ናቸው ችግር ገጥሟቸዋል የተባለውም በዚህም ላይ ተጨማሪ አለን። ጋዛ የግድያ ሜዳውን አለ ሲሉ የተባበሩት መንግስታት ድርጅት ዋና ጻፊ አሳሰቡም። አለም እስራኤል በጋዛ ላይ የጣለችውን የእርዳታ እገዳ ላይ እርምጃ እንዲወስድ የረድኤት ተቋማት ሲያሳስቡም ግዛትቷ የግድያ ሜዳውን አለ ሲሉ ደግሞ የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬስ ተናግረዋል። እነዚህና ሌሎች ዜናዎችን አብራችሁ ቆይ ተሰማላችሁ። ወደ ዝርዝሩ አልፋለሁም። አብራችሁ ቆዩ። የብልጽግናው መንግስት የባህር በር ጥያቄ ጉዳይ በተጀመረበት ግለት እንዲቀጥል መመሪያ ሰጥቻለሁ፣ አለም ዛሬ ዐብይ አህመድ የሰበሰቡትና የጸጥታ ምክር ቤት የተባለው የአገሪቱ አገዛዝ የኢትዮጵያ የባህር በር የማግኘት መብት ለማስከበር የሚያደርገው እንቅስቃሴ በተጀመረው ግለት በመንግስት ስኩል እንዲ ቀጥል አቅጣጫ አስቀምጫሉ ብሏል። አለም አቀፍ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትና ያላትን ከፍተኛ ሚና እንዲረዳ መንግስት ጥሪ አቅርቧል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡ ሚያዚያ 1 2017 ዓ ም አድረኩት ባለ ስብሰባ በተመለከተ በጠቅላይ ሚኒስትር ጽፈት ቤት በወጣው መግለጫ ላይ ነው። አብይ አህመድ እና የጦር ኃይሎቹ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎቹ የተገኙበት የተካሄደ ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፍ ሁኔታዎች የተገመገሙበት እንደሆነ መግለጫ ያትታል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላትን የተመለከተ ሲሆን ኋላ ቀር ናቸው ይላቸዋል። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለ ምክር ቤቱ መግለጫ ሴራ፣ ወጥመድ፣ እንዲሁም ዝርፊያ፣ እገታ፣ ጭካኔ፣ ሕገወጥ ንግድና ፍላጎትን በኃይል ብቻ ማስፈጸም መለያ ባህርያቸው ናቸው ማለት ወንጅሏ። መግለጫው አክሎም እነዚህን አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳውን የሚመሩ ክንፎች እንዳሏቸው በመጥቀስ ወንጅሏ። ምክር ቤቱ በጥልቀት ተመለከትኳቸው ያላቸው ሌላኛው ጉዳይ ከዓለም ና ቀጠናዊ ሁኔታዎች ጋር የተያያዘውን ጉዳይ ነው። የምክር ቤቱ መግለጫ ከዚህ ጋር የተያያዙ ጉዳዮች በሀገሪቱ ላይ ሊያሳድሩት የሚችሉት ተጽዕኖ በዝርዝር ውይይት መደረጉን ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉት ጉዳዮች መካከል የዓለም የኢኮኖሚ ሁኔታ፣ እየተከስቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያሉ ዓለም አቀፍ የንግድ መስመሮችን ይጠቅሳል። እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፍ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፍ ጥምረቶችን የተመለከቱ ጉዳዮች ዝርዝር ውይይት አካሂጅባቸዋለሁ ብሏል። አገዛዙም እየፈረሱና እየተዳከሙ የተባሉ ሀገራት የትኞቹ እንደሆኑ ግን በመግለጫው አልጠቀሰም። በዚህም ጉዳይ ላይ የተወያዩ ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን አስቀምጫለሁ ይላል። ምክር ቤቱ አቅጣጫ ያስቀመጠበት አንዱ ጉዳይ በትግል ላይ የሚገኙ ቡድኖችን የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት ጀምረው እንቅስቃሴ ፍሬ እያፈራ ነው ይላል። ታዲያ ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይህንም በተግባር ይበልጥ ውጤታማ ማድረግ ይገባል ሚላል ይሁን እንጂ የሰላም አማራጮችን ዘግተው ፍላጎቶቻቸውን ባይል ለማስፈጸም በሚንቀሳቀሱ ቡድኖች ላይ ሕግ ማስከበር ተግባር አጠናክሮ መቀጠል በሚል ጦርነቱ እንደሚቀጥል አውጇል። ከኢትዮጵያ ጠላቶች ተልእኮ እየተቀበሉ በአገር ውስጥ ችግር ለመፍጠር የሚጥሩ አካላት ፈጽመው እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮች ተግባራዊ ይደረጋሉ ምን ያለው የብሔራዊ ደህንነት ምክር ቤት መግለጫ የአገሪቱ አለም አቀፍ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ ነው ሲል ደምግሟን ይህን ውጤት ያስገኙ ተግባራት የሚላቸው ታዲያም ይበልጥ ማስፋትና ማጠናከር የሀገሪቱን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበርም ተገቢ ነው ሲልም አክሏ። ምክር ቤቱ በዛሬው ስብሰባ ላይ ታዲያ ከዚህ ጋር በተያያዘ የሰጠው አቅጣጫ የኢትዮጵያ የባህር በር የማግኘት ጥያቄ ተመለከተ ሆኗል። ዐብይ አህመድ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ የለውና ጉዳይ መሆኑ ከገለጹ 2016 ዓ ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና መገናኛ ብዙሃን በኩልም በተደጋጋሚ የሚነሳ ጉዳይ ሆኗል። ጠቅላይ ሚኒስትሩ ባለፈው ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት የባህር በር የማግኘት ጉዳይንም አንስተውት ነበረ። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝ ውሃን በተመለከተ ያላት አቋም በጎረቤት አገራት ዘንድ ግልጽ እንዳልነበሩ የሚናገሩት ዐብይ አህመድ አሁን ግን የባህር በር ጥያቄ ማንሳት ነውርነቱ አቁሟል ሲሉ ድል አግኝቻለሁ ይላሉ። የዓለም አቀፍ ማህበረሰብ አቋም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለ የለም ስለሆነ በሰጥቶ መቀበል መርክ ሊሆን ይገባል የሚል አቋም አለ ሲሉም ይደመጣሉ። የዛሬው የብሔራዊ ደህንነት ምክር ቤት መግለጫ መንግስት በተደጋጋሚ እያነሳው ያለውን የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ አስቀምጫለሁ ብሏ የኢትዮጵያ የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶች መሰረት አድርጎ የተጀመረ ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ነው የሚለው። አሁን ላይ ኢትዮጵያ የባአሁናዊ የዓለም የፖለቲካና የኢኮኖሚ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እየተጫወተች ነው ያለው መግለጫው። አይኤምኤፍ ያላቸውን መሰረት በማድረግ በሀገሪቱ የፖሊሲ ኪራይ እንደተፈጸመ ግን አልዘረዘረም። ታዲያ አገሪቱ አለም አቀፍ ፈተናዎችን ሁሉ ተሻግራት ተገቢ ለዋላዊ ደረጃዋን እንደትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላል የሚል እምነት አለኝ ይላሉ ይህም የጠቅላይ ሚኒስትሩ የመሪነት ደረጃን የሚያሳየው ጦርነት መሆኑ ተጨባጭ ነው። ታዲያ ቢቢሲ እንደዘገበው ከሆነ አለም አቀፍ ማህበረሰብ ኢትዮጵያን ሰላምና ደህንነቷን በማረጋገጥ ረገድ በቀጥኖ በአጉርና በአለም አቀፍ ደረጃ የንብራትና ያላትን ከፍተኛ ሚና ተረድቶ የሚያደርገው ድጋፍ አጠናክሮ ይቀጥላል ሲል ምክር ቤቱ ጥሪ አድርጓል መባሉ ተዘግቧል። አገዛዙ ከወራት በፊት የፋኖ አመራሩ የመንግስት የሰላም ጥሪውን ተቀብሎ ገባ በሚል ከፍተኛ የሚዲያ ፕሮፓጋንዳ ስራ የሰራበትን ግለሰብ እንደገደለ የኢትዮ ኒውስ የመረጃ ምንጮች ተናገሩ። በአማራ ክልል ዛሬም በተለያዩ አካባቢዎች ውጊያ ሲቀጥል አገዛዙ በበኩሉም በክልሉ የሀገራዊ ምክክር አጀንዳ ማሰባሰብ ስራ ያንቀጥያለሁ ብሏል። በጎንደር ቋራ ወረዳና በጎጃም ጃዊ ወረዳ አጎራባች አካባቢ አገዛዙ ጦርና ፋኖ መካከል ውጊያ እየተደረገ እንደሚገኝ ተመላክቷል። በሁለቱ ወረዳዎች ጎራባች አካባቢዎች የተጠናከረ ወታደራዊ ስምሪት አለ፣ የሚሉት የኢትዮኒስ የመረጃ ምንጫዎች በትላንትና ዕለት አባይ ዳር በተባለ አካባቢ አገዛዝ የድሮን ጥቃት አርሷል ብለዋል። ሆኖም በድሮን ጥቃቱ የደረሰውን ጉዳት ስለመኖሩ የታወቀ ነገር አለመኖርን የመረጃ ምንጮች የጠቆሙትም በዚሁ በቋራና እጃዊ ቀጠና ያለውን ከፍተኛ የሆነ የፋኖ እንቅስቃሴ መግታት አለብ በሚል የአገዛዝ ጦር መንቀሳቀሱ ተከትሎ በሚካይና ዝድ የታገዘ ወታደራዊ እንቅስቃሴ መታየቱን ነው። የአካባቢ መረጃ ምንጮች ተናገሩትም በቀጠናው የፋኖ ኃይሎች ትላንት ከምሽቱ 12 ሰዓት ገደማ በእጃዊ ወረዳ ቡኒጅራ ከተማ ውስጥ ሁለት ከፍተኛ የመከላከያ አመራሮችን ጨምሮ ከሃያ በላይ የአገዛዙ ወታደሮች ገድለናል፣ በርካቶችንም አቁሰናል ሲሉ አስታውቀዋል። በተመሳሳይ በክልሉ ምዕራብ ጎጃም ዞን ሰከላ ወረዳ የፋኖ ኃይሎች ጥቃት ለሶስተኛ ቀን መቀጠሉ ለማወቅ ተችሏል። በዚህም በትላንትና ሁለት የአገዛዝ ጦር ከሰከላ ግሸ አባይ ወደ አበስከል ሊንቀሳቀስ የነበረውን የፋኖ ኃይሉ ውጊያ ከፍቶበት ቁጥራቸው ቀላል የማይባሉ ወታደሮች መገደላቸውን የአማራ ፋኖ ጎጃም አስታውቋል። በዚሁ ሰከላ ወረዳም የአገዛዝ ጦር የከባድ መሳሪያ ተስተኳሽ ነው በሚል የተጠረጠረ ሰው በፋኖ መያዙ ነው ተቋሙ ያስታወቀው። በሰሜን ወሎ ዞን ከወልዲያ ከተማ ቅርብ ርቀት በምትገኘው በቅሎ ማነቂያ ከተማ ከባድ ውጊያ መደረጉም ተሰምቷል። በዚሁ በተለይም በርካታ የአድማ ብተና ፖሊስና ሚኒሻ አባላት መገድላቸውን የቲዩኒስ የመረጃ ምንጮች ጨምሮ ተናግረዋል። የአገዛዙ ጦር በቅሎ ማነቂያ ከተማን ከፋኖ ለማስለቀቅ በሚል ለሁለተኛ ተከታታይ ቀናት ውጊያ ቢከፍትም የፋኖ ኃይሎች በሰጡት የአጸፋ የአገዛዙ ጦር ወደ መጣበት ሸሽተዋል ሲሉ ነው የመረጃ ምንጮቻችን የሚናገሩት በሌላ በኩል አገዛዙ ከወራቶች በጎንደር ቀጠና የፋኖ አመራሩ መንግስት ያቀረበውን የሰላም ጥሪ ተቀብሎ ገባ በሚል ከፍተኛ የሚዲያ ና የፕሮፓጋንዳ ስራ የሰራበት ሰው ገድሎታል ሲሉ የኢትዮ ኒውስ የመረጃ ምጩ ተናግረዋል። አገዛዙ በወቅቱ ሻንቆ ማሞዬ የተባለ ግለሰብ የአማራ ፋኖ ጎንደርዝ ቃል አቀባይና የጎቤ ብርጌድ ከፍተኛ አመራር የመንግስት ጥሪን ተቀበለ በሚል አሚኮን ጨምሮ በበርካታ በሚቆጣጠራቸው ሚዲያዎች እኩል ከፍተኛ ፕሮፓጋንዳ ሲያስተጋባ ተስፋ እንደነበር ይታወሳል። ይህ አቶ ሻንቆማሙዬ የተባለ ሰው ታዲያ መጋቢት 3217 ዓ.ም እኩለሊት ላይ ገደማ ላይ በጎንደር ጠዴ ወረዳ ማክሰኘት ገበያ ከተማ አስፋው ባዜ ወፍጮ ቤት የተባለ አካባቢ በብልጽግናው አገዛዝ ኃይሎች መገደሉ ነው የመረጃ ምንጮቻችን የተናገሩት። አገዛዙ ግለሰቡን መጀመሪያ በሚዲያ ፕሮፓጋንዳ ከዛም በመንገድ መሪነትና በመረጃ ሰጭነት ከተጠቀመ በኋላ በግፍ ገድሎታል፣ ሲሉ ነው የኢትዮ ኒስ የመረጃ ምንጮች ያመላከቱትም ሆኖም በአገዛዙ በኩል የግለሰቡን ግድያ በተመለከተ እስካሁን ያለው ነገር የለም። በሌላ በኩል በአገዛዙ የተቋቋመውና በበርካታ የፖለቲካ ኃይሎች የገለልተኛነትና የቅቡልነት ጥያቄ የተነሳበትና የፖለቲካ ፓርቲዎች ከሄደቱ ራሳቸውን ያገለሉበት የሀገራዊ ምክክር ኮሚሽኑ በአማራ ክልል ሁለተኛ ምራፍ የአጀንዳ ማሰባሰብ ስራ ጀምር ያሉ ሲል አስታውቋል። በክልሉ የመጀመሪያው ዙር መጋቢት 27 2017 ዓ ም መጀመሩን ያስታወሰው ኮሚሽኑ በሁለተኛው ዙር ደግሞ ተጽዕኖ ፈጣሪ ግለሰቦችና ባለ እርሻ አካላት ይሳተፉበታል ይላል። ተጽዕኖ ፈጣሪ ግለሰቦች የተባሉት እነማን ናቸው የሚለውን ያላብራራው ኮሚሽኑ እነዚህ አካላት ከተለያዩ አካባቢ ተጉዘው በባህር ዳር ከተማ በመገኘት በቀጣዮቹ ቀናት በሚኖራቸው የአጀንዳ ማሰባሰብ ስራዎች ዙሪያ የቅድመ ዝግጅት ውይይቶች እያደረጉ ነው ሲል አስታውቋል። ሲቋቋም የተሰጠው የሶስት አመት የስራ ጊዜ ተጠናቆ በቅርቡ ለአንድ አመት ተጨማሪ ጊዜ የተራዘመለት ሀገራዊ ምክር ኮሚሽኑ የብልጽግና አገዛዝ የአብይ አህመድ ስልጣን ለማራዘም የሚጠቀምበት መሳሪያ ነው በሚል የገለልተኛነትና ሌሎች ጥያቄዎች ማንሳት የፖለቲካ ድርጅቶች ከሂደቱ መውጣታቸው በተለያዩ ጊዜያት በመግለጫ ማስታወቃቸው መዘግባችን ይታወሳል። የመንግስታቱ ድርጅት 160 ሺህ ኢትዮጵያን በጎረቤት ሀገራት ተሰደው እንደሚኖር አስታወቀ።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 ከ430 ሺህ በላይ ደቡብ ሱዳናውያን በኢትዮጵያ ይገኛሉ ብለዋል። በሌላ በኩል በደቡብ ሱዳን እስከ 7 ሺህ በላይ ኢትዮጵያውያን ስደተኞችም ይገኛሉ ይላል። ከ360 ሺህ በላይ ሶማሊያውያን በኢትዮጵያ ተጠለው ይገኛሉ ሲል የገለጸው የኮሚሽኑ መረጃ በሶማሊያ ደግሞ ከ28 ሺህ በላይ ኢትዮጵያውያን ተጠለው ይገኛሉ ብለዋል። ከሱዳን በመቀጠል ከፍተኛ ቁጥር ያለው ኢትዮጵያውያን ስደተኞች የሚገኙት በኬንያ ሲሆን በሀገሪቱ 43 ሺህ የሚጠጉ ኢትዮጵያውያን ተጠለው እንደሚገኙ ጠቁሟል። 5672 ኬንያውያን ደግሞ በኢትዮጵያ በስደተኝነት ተመዝግበው ይኖራሉ ይላል። 56 ጅቡቲውያን በኢትዮጵያ በስደተኝነት ተጠለው እንደሚኖሩ ያመላከተው ኮሚሽኑ 14 ሺህ የሚጠጉ ኢትዮጵያውያን ደግሞ በጅቡቲ በስደተኝነት ሰባት ይኖራሉ ብለዋል። 749 ሶሪያውያን፣ 133 የቡሩንዲ ዜጎች እንዲሁም 27 ሊባኖሳውያን በኢትዮጵያ ጥልዮ እንደሚኖሩ የኮሚሽኑ ቁጥራዊ መረጃ ያሳያል። ኢትዮጵያን በአብዛኛው የሚሰደዱት የአገሪቱ መንግስት በሚከፍታቸው ጦርነቶች፣ የእርስ በርስ ግጭቶች፣ ማንነት ተኮር ጥቃቶችና የኑሮ መክበድ እንዲሁም አንዳንድ ተፈጥሯዊ አደጋዎች ምክንያት ነው። አሜሪካ ሌተናል ጄነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆኖ መምረጣቸው የፕሪቶሪያውን ስምነት ላይፈጽም ያስችላል አለች። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋም ሌተናል ጀነራል ታደሰ ወረደም የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆኖ መምረጣቸው የፕሪቶሪያውን ስምነት ዳግም እንደሚያረጋግጥና ለትግራይና ለኢትዮጵያ ፍላጎቶች ምላሽ ለመስጠት ያለውን ቁርጠኝነት እንደሚያሳይ አውቃለሁ ብለ አምባሳደሩ በሰጡት መግለጫ የሰላም ስምነቱ በሌተናል ጀነራል ታደሰ ወረደ መሾም ዳግም መረጋገጡና ተፈናቃዮች ወደ ቀያቸው ድረስ የቀድሞ ታጣቂዎች ትጥቅ ለማስፈታትና የህግ የበላይነት ለማስከበር የገቡትን ቃል አድንቀዋሉ ብለዋል። ሌተናል ጄኔራል ታደሰ ወረደ ትላንት መጋቢት 30 ቀን 2017 ዓ ም በይፋ የቀድሞ ጊዜ አሰራር ፕሬዚዳንት አቶ ጌታቸው ረዳን መተካት ርክክብ አድርገዋል። ይህ የአመራር ለውጥ ህወሀት ውስጥ ለወራት የቆየውን የውስጥ ክፍፍል ተከትሎ የተከናወነ ነው። ጠቅላይ ሚኒስትር ዐብይ አህመድ የስልጣን ርክክቡን አስመልክቶ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግርና ቅብብሎች ለማካሄድ የተዘረጋጀ ፕሮግራም አከናውናል ቢሉም ከአንድ ከህወሀት ከወጥሶች መካከል የተፈጠረውን ልዩነት እሳቸው እንደ ትልቅ ድል አይተውም የዲሞክራሲ ማሳያ ነው ብለውታል። በርክክቡ ወቅት ሌተናል ጄኔራል ታደሰ ወረደ የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም ቃል ኪዳን ሰነድ በሚል የተሰየመ የአንድ ገጽ ሰነድ ላይ ሲፈርሙ ተስተውለዋል። ሰነዱ ጊዜ አስተራሩን የሚያከናውናቸውን ስምንት ዋና ዋና ኃላፊነቶች ያካተተ ሲሆን ሌተናል ጀነራል ታደሰ ወረደን እነዚህን ተግባራት በታማኝነትና በቁርጠኝነት ለመፈጸም ፊርማቸውን በማኖር አረጋግጧል ተብሏል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሺዎች የሚቆጠሩ ተፈናቃዮች ከፍተኛ የመጠለያ ችግር ገጥሟቸዋል አልተባለም። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ አምስት መጠለያ ጣቢያዎች ውስጥ የሚኖሩ ወደ 150 የሚጠጉ ተፈናቃዮች እጅግ አስከፊ ንድሮ ሁኔታ ውስጥ እንደሚገኙ ኢትዮጵያ ኢሜርጀንሲ ሸልተር ኤንኤኤፍአይ ክላስተር አዲስ ባወጡት መግለጫ አመላክተዋል። ተፈናቃዮቹ መጠለያ ከመጠን በላይ በሰዎች በመጨናነቃቸው ያረጁን የተቀደዱ በመሆናቸውና ለረጅም ጊዜ አገልግሎት እንዲውሉ ፈጽሞ የታሰቡ ባለመሆናቸው የተፈናቃዮች ሁኔታ በከፍተኛ ደረጃ እየተባባሰ ነው ብለዋል። ሪፖርቱ ኢትዮጵያን ኤመርጀንሲ ሸልተርና ኤንኤፍአይ ክላስተር በአካሄደው የመስክ ምልከታ ሪፖርቱም በጃራ እንዲሁም ጃራ አንድ፣ ጃራ ሁለት፣ መካነ ኢየሱስ ገርባ ዲጋን መጠለያ ጣቢያዎች ውስጥ የሚኖሩ በርካታ ተፈናቃዮች ቤተሰቦች በጋራ መኖሪያ ወይም በተጎዱ መዋቅሮች ውስጥ ተጨናንቀዋል። ይህም የግል ቦታ እጦትና አነስተኛ ደህንነት አስከትሏል ብሏል። በተጨማሪም የአካል ጉዳተኞች ምን አይነት የተለየ መጠለያ አቅርቦት የላቸውም በማለት አክሏል። የምግብ ነክ ያልሆኑ ምርቶች ሁኔታ እኩል አሳሳቢ እንደሆነም በሪፖርቱ ገልጿል የመጨረሻው ሙሉ ስርጭት ለአብዛኛው ጣቢያዎች የተደረገው በፈረንጆቹ 2022 ነው ከዛ በኋላ ያለው ድጋፍ አናሳና ወጥነት የጎደለው ነው ስለዚህ ተፈናቃዮች ችግር ላይ ወድቀዋል ብሏል ሪፖርቱ በሪፖርቱ መሰረት በእነዚህ ተፈናቃዮች መጠለያ ያለው አስከፊ ሁኔታ በክሉ ባለው የጸጥታ ችግርና የአገልግሎት መቋረጥ የበለጠ እየተባሰ ነው ብሏል። ብሏ እስከ 2025 መጀመሪያ ድረስ 660 በላይ ግለሰቦች በግጭት ከተጎዱ አፋር ኦሮሚያ ትግራይና ቢሻንጉል ጉምዝ ክልል አካባቢዎች ወደ አማራ ክልል ተፈናቅለዋል ወደ ሰባ ሺህ የሚጠጉት ደግሞ ተፈናቃዮች በአሁኑ ወቅት በሰባቱ አስተዳደራዊ ዞኖች ውስጥ በሚገኙ 31 መጠለያና የጋራ ማዕከላት ውስጥ ተቀምጠዋል ብሏል ሪፖርቱ አክሎም እንዳመለከተው በአማራ ክልል ከሚገኙ መጠለያዎች ውስጥ በሰሜንና ደቡብ ወሎ ዞኖች ያሉ ጣቢያዎች ከፍተኛ ቁጥር ያላቸው ተፈናቃዮች የያዙ ሲሆን 55 በመቶ የሚሆኑ መጠለያዎችና የጋራ ማዕከላት ይገኙበታል ብሏል በ2024 መጀመሪያ ላይ የተወሰኑ ተፈናቃዮች የመለስ ጥረት ቢጀምርም ከዛ በኋላ ሰፊ የመመለስ ወደ ሌላ ቦታ የማዘዋወርም ወይም ዘላቂ መፍትሄ ማግኘት እድሉ አነስተኛ ሆኖ ቆይቷል ሲል ሪፖርቱ አመላክቷል። ታዲያ እነዚህ ተፈናቃዮች በአሁኑ ሰዓት ከፍተኛ ችግር ላይ ናቸውም ነው ያለው። ጋዛም የግድያ ሜዳ ሆናለች ሲሉም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳሰቡ። አለም እስራኤል በጋዛ ላይ የጣለችውን የእርዳታ እገዳ ላይ እርምጃ እንዲወሰድ የረድድ ተቋማት ሲያሳስቡ፣ ግዛቲቷ የግድያ ሜዳ ሆናለች ሲሉ ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ተናግረዋል። እስራኤል በክበባ ውስጥ ባስገባቻት ጋዛም እርዳታ ሙሉ በሙሉ ቀጥ ብሏል፣ እንዲሁም የአስፈሪ ደጃፎች ተከፍተዋል ሲሉ የዋና ጸሐፊው አንቶኒዮ ጉተሬዝ አሳስበዋል። ጋዛ የግድያ ሜዳናት ሰላማዊ ዜጎች መቋጫ በሌለውም የሞት ዑደት ውስጥ ናቸው ሲሉም ነው ማክሰኞ ዕለት የሁኔታውን አስከፊነት የተናገሩትም። ዋና ጻፊው አስተያየታቸውን የሰጡት ስድስት የተባበሩት መንግስታት ኤጀንሲ ኃላፊዎች የምግብና ሌሎች መሰረታዊ አቅርቦቶች ለፊልስጤማውያን እንዲዳረስ የዓለም መሪዎች አፋጣኝ እርምጃ እንዲወስዱም ከተማጸኑ በኋላ ነው። የእስራኤል ውጭ ጉዳይ ሚኒስቴር በበኩሉ በጋዛ በቂ ምግብ እንዳለ አስታውቆ ዋና ጻፊው የእስራኤል ስም በማጥፋት ከሷቸዋል። እስራኤል በጋዛ ሰርጥ ምንም አይነት እርዳታ እንዳይ ገባ እገዳ ከጣለች ከወር በላይ አስቆጥሯል። እስራኤል በጋዛ ላይ ሙሉ የእርዳታ እገዳ እንዲሁም እንደ አዲስ እስራኤል በጋዛ ላይ ሙሉ እርዳታ እገዳ እንዲሁም እንደ አዲስ ጥቃቷን የጀመረችው የጋዛ የተኩስ አቁም የመጀመሪያ ምዕራፍ ከተጠናቀቀ በኋላ ነው። እስራኤል የመጀመሪያ ምዕራፍ የተኩስ አቁም ስምምነት መራዘም ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋት ማምጣት ያለመ ሁለተኛ ምዕራፍ ተግባራዊ እንዲሆን እየፈለግኩ ነው ይላል። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ይገኛሉ። እስራኤል በአየር ኃይልና መሬት የተቀናጀ ድጋሚ ጥቃት ከጀመረች በኋላ 1449 ፍልስጤማውያን መገደላቸውን በሐማስ የሚመራው ጋዛ ጤና ሚኒስቴርም አስታውቋል። የተወዳችሁና የተከበራችሁ የትዩንስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። ይካም ዜናያለሁ